ይቺ ብርቱካን በባህል በሃይማኖት በማህበራዊ ህይወት። ሰላም ጤና ይስጥልኝ የሀገሬ ልጆች እንዴት ናችሁ? ኦፕን ዩን ማይንድ አለ የሀገሬ ሰው። ለማንኛውም ጠዋት ስለሆነ ጉሮሮዬን ይዞኛል። ዶክመንታሪው እኔን አላሳመነኝም። ያ ግድ ነው መንግስትን የሚያጠለሽ የመንግስትን ስልጣን የሚያፍረከረክ ወንጀል ከተሰራብሽ ወጥተሽ ከመናገር ይልቅ ዝምታ መምረጥ እንዳለብሽ ያስተምራል ማለት ነው። ደፋሪው ወይም ደግሞ አንቺ ላይ አሰቃቂ ሁኔታ የሰራብሽ ቡድን ወይም ደግሞ ግለሰብ መንግስት ጋር ግንኙነት ያለው ወይም ደግሞ መንግስትን ሊያነቃንቅ የሚችል ታሪክ ያለው ከመንግስት ጋር የቅርብ ዝምድና ያለው ከሆነ ያለሽ አማራጭ ወይ እንደ ዮዲት ጉዲት ራስሽ ለበቀል ትነሻለሽ፣ ወይ ራስሽን ማጥፋት ነው፣ ወይ ታሪክሽን ይዘሽ ዝም ብለሽ መጥፋት ነው እንጂ እዛች ሀገር ላይ ፍትህ ብለሽ ከመጣሽ በዛችው ምላስሽ ቤተሰብሽን እገላለሁ፣ አንቺን ምገልሻለሁ ልጅሽንም እንትንላለሁ ስለምትባይ፣ እንደ ታምራት ላይኔ ፓርላማ ላይ ቁጭ ብሎ አዎ ሰርቄያለሁ የኢትዮጵያ ሕዝብ ሆይ ብሎ ምስክርነት ለራሱ ላይ ራሱ ምስክርነት ሰጥቶ ታምራት ላይኔ እስር ቤት እንደገባ የሁላችንም ትውስታ ነው እና ራስሽ ላይ መስክረሽ ያው እስር ቤት ትገቢያለሽ ማለት ነው። አሁን የዚች ብርቱካን መጨረሻ የሚሆነው ምንድን ነው? ህመምተኛ ናት በነገራችን ላይ በቬሎ የተዳረችውና ብርቱካን ወይም ፎቷቸው ተመሳሳይ አይደለም። ኢቨን እኔ ዶክሜንተሩ ላይ የሰራችው ብርቱካን እና እዛኛው ላይ የሰራችውን ብርቱካን ጮክ ብዬ ሳያት መልካቸው አይመሳሰልም። የብርቱካን አፍንጫ ትንሽ ወረድ ይላል። ዶክሜንተሪው ላይ ያለችው ብርቱካን ደግሞ ቀጥ ያለ አፍንጫ ያላት ናት። ኤኒዌይስ ግን ካሜራው ነው አቀራረጹ ነው እንበለው። ለማንኛውም እኔ አላሳመነኝም። በጣም ቸኮለ፣ ዶክመንተሩ ምርመራም አልተደረገም። ማን እንዲህ አርጊ እንዳላት የምርመራ ቡድን ተጠንቶ እነማን ማን እንዳቀናበሩት፣ ለምን ዓላማ እንዳቀናበሩት፣ ወንጀል በዚህ ደረጃ እንዲፈጠነ ስንት እነ ቀነኒ እነ አያንቱ በጣም ብዙዎቹ እነ አበቄለሽ ልጅ እነ ወይን የስሟ ጠፋኝ ናት ፌበን ሲደፈሩ መንግስት ጮክ ብሎ አላየውም። ከስንት ጊዜ በኋላ የዋዳነች አበቤ ኮንዶሚኒየም ቤት ምናምን ሰጥታታለች። እዩሃ ሚዲያ ነው አረክ አንድ ሶስት አራት ጊዜ እና መንግስት ምንም አልመሰለውም። እና ይሄ ላይ የኦሮሚያ ክልል ነው የተደፈርኩት አላለች። እከሌም ነው ቄሮም ነው ፋኖም ነው ቲዲኤፍ ነው አላለች። ዩኒቨርሲቲ ሱም አልተጠራ ምንም ነገር የጠራችው ነገር የለም። ከዩኒቨርሲቲ ረብሻ ነበረ ረብሻውን ተከትዬ የመንግስት ኃይል መስለውኝ የመንግስት ልብስ ስለለበሱ ወጣይም። በኋላ ግን ምኔ ልብሱን እንዳወለቁት ሳላየው፣ የስድስት ሰዓት መንገድ ሄደን ሳይ ያ የደንብ ልብስም የለ ምናምን በራሳቸው ጸጉር ናቸው ምናምን ያለችው የዚህ ነው የዚህ ነው አላለችም። እና በአራት ቀን ውስጥ በዚህ ፍጥነት ምኔ ምርመራው ተመርምሮ ምኔ ተጽፎ ምኔ የካሜራ ክሩ ተዘጋጅቶ ነው ምኔ ነው ፊልሙ የተሰራው? ኤኒዌይዝ የመቻችሁ መልእክቴ ለሴት ነው። ራሳችሁን እንዳትደፈሩ ራሳችሁን ጠብቁ። በቃ ኢትዮጵያ ውስጥ ከዚህ በኋላ በተለይ የመንግስት አካል በተለይ የወታደር ነክ፣ የታጣቂ ቡድን ነክ ምናምን ነገር ከሆነ የሚደፍርሽ ስልጣን፣ ዘፋኝ፣ ተዋናይ፣ እውቅና ያለው ምናምን ከሆነ ምስጊንና ምስጊን የንብጤ ንብጤ ድሃና ድሃ ካልተበዳደለ በስተቀር ከፍታ ላይ ያለ ሰው የሆነ በደል ከፈጸመብሽ ወደ ሚዲያ መተሽ ፍትህ ስለማታገኝ፣ ሴቶች ራሳችሁን ተከላከሉ። በተቻላችሁ መጠን እንደዚህ አፋኝ ነገር ሲኖር አለሳልሳችሁ ያፈነውን ሰውዬ ላይ በደህና ድንጋይም ቢሆን መሀል አናቱን አቡንናችሁ ናችሁ ራሳችሁን ለማጥፋት ሞክሩ። ፍትህ የምታገኙ አይመስለኝም እኔ መብቴ ነው ያለ መስማማ በዶክመንታሪው እኔ አልተስማማሁም። በፍጹምም አላሳመነኝም። በቃ ምክንያቱም በደንብ መንግስት መርምሮ የአዲስ አበባ ፖሊስ መርምሮ ለ11 ቀን ለ14 ቀን ቀነቀጠሮ ሰጥቶ ምናምን መጨረሻ ላይ ወንጀለኛ ተብላ ሲበየንባት አምጥቶ ከሀስከፈ ሲደረግ የነበረው ምርመራ ማን እንዳቀናበረው፣ እንዴት እንደተቀናበረ፣ ለምን ዓላማ እንደሆነ፣ ስንት ሰው እንደታሰረ፣ ስንት ሰው እንደተሳተፈ፣ ስንት አመት እንደተፈረደባት መጨረሻ ላይ ለኢትዮጵያ ህዝብ ዶክመንተሪውን ይዞ መምጣት ሲችል፣ የተዘጋውን ዶሲ ለህዝብ ማሳወቅ ሲችል በአራት ቀን ውስጥ መፍጠኑ የጊዮርጊስን ብቅል የበላ ለፍልፍ ለፍልፍ ይለዋል ምናምን የሚባል ነገር ነው የሆነብኝ። እንደዛ ነው። ብዙም አልጣመኝም። አመሰግናለሁ። መብቴ ነው ደግሞ